ይታለ ምን ሬሳሽ? ተራምጄ እኮ ቶሎ ደርሽ እንድመጣ ነው። በስዬ ቤታችንን ሊያፈርሱት ነው። የኛም ቤት? አዎ ይንዱታል እኮ ይሄንን ቤት። አዎ እነማን ናቸው? ግሬደሮቹ እኮ ማናዟቸው። በስዬ የምልህ አልገባህም? ገብቶኛል። ቤትህን ሊያፈርሱት ነው ሊንዱት ነው አይደል። እንዴ ምትይኝ፣ እንዴት አይገባኝም። እንዴት ተናንቀናል? እነሱ ምን ያድርጉህ፣ አንተና ፊት የሰጠሃቸው የማንም ፊት እኮ የኔ ፊት ቤቴን ለሚያፈርስ ወመን ዝም ብዬሽ የምሰጠው አዎ፣ እኔ እንጂ ይሩቴ በአንዳንድ አለ እያልሽኝ እኮ ነው ከጀርባ ቤቱን ልታስፈርስ እያደባህ ነው የመጣህ ጎብዘህ አይደል እንኳን ደስ አለ እ ምን ይባላል ይሄ አሁን ተነጥቼ

ታዲያ ብትገዛ ይሻላል። አሊያ የድፍን መሳ መሳዕ መሳለቂያ ነው ማለት ነገር ያለው ሰላም፣ ውድ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? ያዴ ዩቲዩብ ቤተሰቦች፣ እንዴት ናችሁ? ወልካም ብያለሁ። እንዴት አላችሁ? እንዴ ሰላማችሁ ብዝት ብዝት ይባልልኝ። ሰብስክራይብ፣ ላይክ አድርጉኝ ውዶች። ይሄ አዲስ ይሆናችሁ እንዴት ናችሁ ቤተሰብ? የሆናችሁ ደግሞ ላይክ ሼር ማድረጋችሁ አይልኝ ስለምታበረታቱኝ አመሰግናለሁ። ዛሬ ደግሞ በአዲስ ቪዲዮ ብቅ ብያላችኋለሁ ማለት ነው። ዛና ፈታበሉልኝ። እስኪ አዴ ጽናትና ኪራ እንዴት ነው? እስኪ ጽናትና ኪራ እንዴት ናቸው? እያቸው እስ እንዴት ነው የሚያምሩት? እናንተ አረ ጽናትን ሞራን ይውልኝ እናንተ። በስማም እንዲህ ወኔዋ ማለት ነው። ትጠላላችሁ ነው የምላችሁ። ትጠላላችሁ። ኪራ ደግሞ ሽምግልና ያምርበታል። ኦ ማይ ጋድ እንዴት ነው እናንተ የሚያምርበት፣ አበባ ነው እኮ የመሰለው። በፈጣሪ ስም እንዴት ነው የሚያምረውና አይ እስኪ ጋይስ እንዴት ነው የሚያምረው? የእውነት ማለት ነው። ግን የጽናቴን የወኔዋን ነው ነገር ስማ። ኮራ ቀብረሪ ያለች እንደው ጥርጥር አለች እንጂ እናንተ አዎ። ደግሞ ውቅራቱ የንቅሳቱ ነገር አጠይቁኝ በጣም እኔ ሄደው አይደል የምር በጣም ስለተመቸኝ ማለት ነው እንዴ፣ በቃ ብዬ እንደው ሼር አድርጋችሁ ብዬ ነው እኔ ለምን እኔ ብቻ ዘና ብዬ ለምን ቀራለሁ፣ እናንተስ ቤተሰቦች ብዬ ያመጣውላችሁ ማለት ነው ቁም ነገር። በጣም ዘና ነው የሚያደርገው ትጠላላችሁ ነው ማለት ነው። ኦ ሼራ ደግሞ ያ ሽምግልና አባትነት ውበቱን አፍስሶበታል ትላላችሁ? ማይ ጋድ እና በጣም ደስ የሚል ነበር፣ ማለት ነው ያደረጉት ቆይታ። እንግዲህ እንደተከታተላችሁት በጣም ዘና ፈታ የሚያደርግ ነው። ደጋግማችሁ ማየት ትችላላችሁ። የምሮጣ በሚያስቀው እላችኋለሁ፣ ውዶች እና በተረፈ ሰላማችሁ ብዝት ብዝት ይበልልኝ። ሰብስክራይብ አድርጉኝ ፕሊዝ ሰብስክራይብ አድርጉኝ እኔ አስር ሺህ መግባት አለብኝ እንደ ታውንጂ ጋይስ በራሴ አዲስ ስራ መምጣት ስለምፈልግ እስከዛ አበረታቱኝ በቃ አዲስ ስራ አለኝ በቃ አሁን የሚለቀቅ ማለት ነው ግን አስር ሺህ ሳይገባ አይለቀቅም። ስለዚህ በቃ ሰርፕራይዝ አድርጉኝ በተረፋ አመሰግናለሁ ስለምትከታተሉኝ አወዳችኋለሁ ሰላማችሁ ይብዛለኝ በያላችሁበት አይ ላቭ ዩ የእውነትህን ነው ማንም የለም እንዴ

እንዴት ምን ማለትሽ ነው አያ ነው መብላት አለብሽ ካልሆነ እኔ ላቅርብ ኧረ ቆይ እንደዛማ ይሆን በቃ ሽኝ ያቀርባሉ ወጣ